ቀዷ ማውጣት እስካለበት በምን መልኩ ነው ቀዷ ማውጣት ያለበት የሚል ጥያቄ ነው። ሷላት ከስምና ማዕዘናት መሃል ከሸሃደተይን ቀጥሎ ታላቁ የዲን መሰረትን እያንዳንዱ ሰው ለአካለ መጠን ከደረሰበት ጊዜ ጀምሮ ነፍሱ እስክትወጣ ድረስ ራሱን እስካልሳተ በየትኛውም መልኩ ሶላት አይቀርለትም። መስገዱ ብቻም ሳይሆን ኢነ አሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ተብሏል። በጊዜ የተገደበ ግዴታ ነው ሶላት። ያወቀ አንድ ሰው ጊዜውን ካሳለፈ አላህ ዘንድ ተባረከ ወተዓላ ይጠየቃል። በመሆኑም እያንዳንዱ በአላህና በመጨረሻው ቀን የሚያምን ሰው ሶላቱን ቀጥ አድርጎ ሊሰገድ፣ የሶላቱን ወቅት ሊጠብቅ ይገባል። በተለያዩ ምክንያቶች የአንድ ሶላት ወቅት ያለፈበት ሰው ሆን ብሎ እስካላሳለፈው ድረስ ቀዷ ቢያወጣ አላህ ተባረከ ወተዓላ ይቀበላል። አማ ያወቀ ሆን ብሎ የአንድ ሶላት ወቅቱ እስኪወጣ ድረስ የተወና ቸላ ብሎ ያሳለፈው ሰው ቢሰግድና ቀዷ ቢያወጣም አላህ ዘንድ ተባረከ ወተዓላ ከመወቀስ ከመጠየቅ አይድንም። ምክንያቱም ሶላት በጊዜ የተገደበ ምክንያቱም ሶላት በጊዜ የተገደበ ግዴታ ነው። ይሄን ወቅት ተጠብቆ የመስገድ ግዴታ አለበት። ሆኖ አብዛኞቹ ጅምሁር ልዑለማ ቀጧ ማውጣት ይጠበቅበታል ብለዋል። ላኪን ጥያቄው ላይ ባለው መሰረት ምንም ሰግዶ የማያውቅ ሰው ወይም ደግሞ ሙሉ በሙሉ ሶላትን ትቶ የነበረ ሰው ተውበት አድርጎ ሶላት ከጀመረ ያለፉ ሶላቶችን ቀጧ ማውጣት አይጠበቅበትም። ምክንያቱም ሶላትን ሙሉ በሙሉ መተው ከእስልምና ያስወጣ፣ እንደ አዲስ ሰልሞ ሶላት እንደጀመረ ነው የሚቆጠረውና ካፍር ሲሰልም ከአሁን በፊት ያለፉ ግዴታዎችን ጾሙን፣ ሶላቱን ቀዳ አውጣ እንደማይባለው ሁሉ ሙሉ በሙሉ ሶላት የማይሰግድ የነበረ ሰው ሶላት በሚጀምርበት ጊዜ ያለፈውን ቀዳ አውጣ አይባል። እነማ ሱና ሶላቶችን ሊያበዛ ከፈርድ ሶላትና በኋላ የሚሰገዱ ራዋቲቦችን በቋሚነት ሊሰግድ ይገባል። አላህን ምሕረት ከመጠየቅ ተውበት ከማድረግ ባለፈው ሕይወትና ስህተት ከመጸጠት ጋር ማለት ነው። ሌላኛው ጥያቄ ሶላትን ስንሰግድ አንድ ረከዓ ብንረሳና ብንጨምር መጨመር ወይም መቀነሳችንን ካሰላመትን በኋላ ብናስታወስ ምን ማድረግ ነው ያለብን? የሚል ጥያቄ በመሳሳት ሶላቱ ላይ የጨመረ ሰው ሶላቱ ትክክል ነው። ተሳስቶ እስከሆነ ድረስ የጨመረው እነማከሱ የሚጠበቀው ሱጁድ ሰሁ ማድረግ ነው። መጨረሻ ላይ ሶላቱ ውስጥ ያሉ መጨመርን ካስታወሱ? ተጨማሪውን ረከዓ በመተው ወደ መጨረሻው ረከዓ መመለስ ግዴታ ይሆነ። ቡህር ሶላት አራት ረከዓ እየሰገዱ ሳለ ወደ አምስተኛ ተነስተው ቆመው ፋቲሓ እየቀሩ አሊያ ሩኩዕ እያደረጉ ቢያስታውሱ ፈጥኑ ወደ አራተኛው የመጨረሻው ረክዓ ረከዓ ተመልሶ ቁጭ ብሎ ተሸሁድ ማድረግ ግዴታ ይሆነ። ከዛ በኋላ ስጁድ ሰሁ ያደርጋል። አራቱን ረከዓ አምስት አድርገው ሦስቱን አራት አድርገው መስገደን ከጨረሱ በኋላ ቢያስታውሱ አብዛኞቹ ዕለሞች ዘንድ ወዲያው እንዳሰላመቱ ከሆነ ያስታወሱት ወይም ከመስጅድ ሳይወጡ በፊት ከሆነ ያስታወሱት ተመልሶ ሁለት ሱጁድ ለሳህው አድርጎ ክፍተቱን መጠገን ስህተቱን መካስ ይቻላል። የተወሰኑ ዕለሞች ዘንድ ቤት ከሄደ በኋላ ከሰዓታት ከረጅም ጊዜ በኋላም ቢያስታውስ ባለበት ሁለት ስጁድ በማድረግ በሱጁድ ለሳህው ችግሩን ማስተካከል ይቻላል ብላ ይህ መጨመርን በተመለከተ ሲሆን ማጉደልን በተመለከተ አንድ ረክዓ ወይም ሁለት ረክዓ ያጎደለ ሰው ወይም ደግሞ ከአንድ ረክዓ ውስጥ አንድ ስጁድ ወይም ሩኩዕ የሶላት ማዘን የሚባሉ ነገሮችን የተወሰው ይህን የተወውና ያጎደለውን ነገር መልሶ እስካልሰራ ድረስ ሶላቱ ትክክል አይሆን። ስጁድ ሰህው ቢያደርግም ሊጠገን አይችል። በስጁድ ሰህው የሚጠገነው ዋጅባት የሚባሉ ነገሮች ናቸው። ለምሳሌ የመጀመሪያ ተሐያቱ ረስቶ ቢቆም አንድ ሰው በስጁድ ደሳሁ መጠገን ይቻላል። አማ ሙሉ ረክዓ ወይም ደግሞ ከረክዓ ውስጥ ሩክ የሚባልን ነገር ለምሳሌ ፋቲሃን ወይም ሩኩአን ወይም ስጁድን ቢተው አንድ ሰው የተወውን የረሳውን ነገር መልሶ እስካልሰራ ድረስ ሶላቱ ትክክል አይሆንም። መቅርብ እየሰገዱ ሁለት ረክዓ ብቻ ሰግደው ቢያሰላምቱ ስጁድ ደሳሁ ብቻ በማድረግ ችግሩ አይስተካከልም። አንድ ረካሃ መስገድ የግድ ይላል። እዛው ከሆነ ያስታወሱት ተነስቱ አንድ ረካ ብቻ መጨመር፣ ከዛ በኋላ ሱጆ ደሳሆ ማድረግ ይቻላል። ስህተት እንደፈጸሙና እንዳጎደሉ እዛው ከሆነ ወይም በቅርቡ ጊዜ ከሆነ ያስታውሱት የጎደለውን ብቻ መሙላት ይቻላል። በተለምዶ ረዥም ከሚባል ጊዜ በኋላ ከሆነ ያስታውሱት ሷላቱን ሙሉውን መድገም ተገቢ ነው። ሌላኛው ጥያቄ አንድ ሰው ዘካ መውጣት ግዴታ የሚሆንበት አመት የዞረው ተቀማጭ ገንዘብ መጠኑ ስንት ነው? የሚል ጥያቄ። ማንኛውም ሰው 595 ግራም ብር ወይም ደግሞ 85 ግራም ወርቅ መግዛት የሚችል ሳንቲም ገንዘብ ያለው ሰው ዘካ ይጅብበታል። ከወርቅና ከብር ቤተኛው ነው የዘካ ሂሳብ የሚሰላው የሚለውን በተመለከተ ራጅሑ ወላሁ ተዓላ አዕለም ለምስኪኖች ጠቃሚ የሆነው በዝቅተኛ ገንዘብ ጭምር ብዙ ገንዘብ ያላቸው ሰዎች ዘካ እንዲያወጡ የሚያደርገው በርካታ ምስኪኖችም ድሃዎችም እንዲጠቀሙ ሰበብ የሚሆነው በብር ዋጋ ማስላት ነው። ወርቅና ብር ገበያ በመሄድ የአምስት መቶ ዘጠና አምስት ግራም ብር ዋጋው ስንት እንደሆነ በመጠየቅ አምስት መቶ ዘጠና አምስት ግራም እና ከዛ በላይ የሚሆንን ብር መግዛት የሚችል ሳንቲም ያለው ሰው ዘካ ይወጅብበታል። ከዛ በታች የሆነ ገንዘብ ያለው ሰው ዘካ አይወጅብበትም የወርቅና ብር ዋጋ በየጊዜው እንደ ሀገሩ እንደ ጊዜው እንደሚለይ ይታወቃል ስለዚህ ዘካ ማውጣት ላይ ጀማሪ የሆነ ሰው የተወሰነ ገንዘብ እሱ ጋር ዓመት ሙሉ ከተቀመጠ ይህ ገንዘብ 595 ግራም የማዕድኑን የጌጡን ብር ይገዛል አይገዛም የሚለውን አጣርቶ ይገዛ ከሆነና ከዛ በላይ ከሆነ ያለውን ገንዘብ ያንድ አስረኛውን ሩብ ለምስኪን መስጠት ነው። እዛ ካልደረሰ ወይም ዓመት ካልሞላው ዘካ አይወጅብበትም። ሌላኛው ጥያቄ እኛ ሴቶች ውጡ ስናደርግ ፀጉራችንን ባሰርነው ሻሽ ወይም መህረም ላይ ማበስ እንችላለን የሚል ጥያቄ ነው። አብዛኞቹ ዕለሞች ዘንድ ሴት ልጅ ሻሿ ላይ ማበስ አትችልም። ምናልባት ያሰረችው ሻሽ እጅግ በጣም ስስ ሆኖ ሌላ ጊዜ ባዶ ፀጉሯ ላይ ስታበስ ፀጉሯን ውሃ እንደሚነካው ሁሉ ጸጉሯ ላይ ያሰረችው ሻሽና ጨርቅም እጅግ በጣም ስስ በመሆኑ እሱ ላይ ሲታበስ ጸጉሩን ውሃ ነካው ከሆነ ይቻላል ያሉበት አጋጣሚ አለ። በተረፈ ጸጉሩ የተሸፈነበት ጨርቅ ወፈር ያለ ሆኖ በርጥብ እጅ ሲታበስ ውሃው ተሻግሮ ጸጉሩ ማይነካ ከሆነ ማበሳ አይቻልም። በዚህ መልኩ ያበሰች እንደሆነ ውዱ እና ሰላቷን ሁሉ መድገም እንዳለባት የጠቀሱ ዑለሞች አሉ። እዛን አብዛኞቹ ዘንድ ጸጉሯን ቀጥታ ታበሳለች እንጂ ሻሽ ላይ አታበስም የሚል አቋም አላቸው። የተወሰኑ ዑለማዎች በመሰረቱ አይቻልም ብለው ከመመናቸው ጋር አንዳንድ ሁኔታዎች ላይ እንደሚቻል ጥቅሰዋል። በተለያዩ ምክንያቶች ሻሹን አውልቆ ማበስ የሚከብድ ከሆነ ይቻላል ተብለ። ለምሳሌ ብርድ ኖሮ ጸጉሯን ገልጣ ማበሱ የሚከብዳት ከሆነ አልያ ደግሞ ህመም ካለባት አልያ ደግሞ ፀጉሯን ሒናና መሰል ነገር ተቀብታ ጠቅልላው ከሆነ ወይም ደግሞ ውዱ የምታደርግበት ቦታ ላይ ፀጉሯን ሙሉ ገልጣ ማበሱ አጅነቢ ወንድ እንደያት የሚያደርግ ከሆነ መሰል የሆኑ መሸቃና ችግር ውስጥ የሚተቱ ሁኔታዎች ከገጠሟት ማበስ እንደምትችል መስችል እብን ተይሚያ እብን ዑቴይሜን ሌሎችም ጠቅሳ በመሰረቱ ሴት ልጅ ጸጉሯን ገልጣ ነው ማበስ ያለባት። ከተሸገረችና አንዳንዴ በተለያዩ ምክንያቶች ሻሿን አውልቃ ማበስ ከከበዳት እዛ ላይ ማበስ ትችላለች። ራጂሁም ይሄ ነው። ሴት ልጅ ጸጉሯን በምታብስበት ጊዜ ሙሉ ጸጉሯን ማበስ አለባት እስከ ማጀራቷ ድረስ። ከማጀራቷ አልፎ የወረደውን እስከታች ማድረስ አለባት ባይባለም ከግንባሯ ጀምሮ እስከ ማጅራቷ ድረስ ያለውን መላ ፀጉሯን ግማበስ ግዴታ ይሆንባታል። በርካታ ሴቶች የፀጉራቸውን ጫፍ ነው የሚያብሱት። ይሄ ተገቢ ያደል። ሌላኛው ጥያቄ የአቂዳና የተውሂድ ክታቦችን የቀራና አቂዳውን ያስተካከለ ሰው ነህውና ሶርፍ ወደ ቢድዓቸው ጥሪ ከማያደርጉ አሽዓሪዎች መውሰድ ይችላልና የሚል ጥያቄ ነው። ነብይ ሰላቱ ወሰላም ከቢድዓ አስጠንቅቀዋል። ሁሉም ቢድዓ ጠመት ነው ብላ ዲናችን ላይ አዲስ ነገር መፍጠር እጀጎኑ የተወገዘን አደጋውም የከፋን ሰዎች ዘንድ ቢድዓ መስፋፋት ሱና እንዲጠፋ ሰበብ ይሆነ ቢድዓ ብሎ ማለት ከረሱሉ ዓለይሂ ሰላቱ ወሰላም መንገድ ውጪ ወደ አላህ ውዴታና ደስታ የሚያደርስ ሌላ መንገድ አለ ብሎ ማመን ማለት ሐቂቃው ከነቢይ ላ ሰላም መንገድ ውጪ ወደ አላህ የሚያደርስ ምንም አይነት መንገድ የለም። ነቢዩ ከዲኑ ጋር ተያዥ የሆኑ ነገሮችን በሙሉ በግልጽ አብራርተውልናል። ቢድሃ አደጋው የከፋ ስለሆነም ቀደምት ዕሎሞች ረሒመሁም ላህ ተዓላ ከቢድሃና ቢድሃን ከሚሰሩ ሰዎች እንድንርቅ አስጠንቅቃ እንድንርቅ መክረዋል። ቢድሃን ከሚሰራ ሰው መራቅ ጠቀሜታው ቢድሃን ለሚሠራው ሰውም ለሌሎችም ጭምር ነው። ቢዳን የሚሰራ ሰው ሰዎች ከራቆትና ካገለሉት ይማራል፣ ብቸኝነት ይሰማዋል። በመቀጠልም ቢዳውን ሊተው ይችላል። ሰዎች እንዲህ አይነቱን ሰው ስናገል ካዩ ደግሞ የቢዳን አደገኝነት በማወቅ ይርቃሉ፣ ይጠነቀቃል። በሱም አይታለሉ አሽዓሪያም ይሁን ሌላን ከሱና የራቀን አካሄድ የሚሄድ ሰው ጋር መማር በመሰረቱ ቢድዓና መብተዲዕን በተመለከተ ሊኖረን ከሚገባው ከዚህ አቋም ጋር የሚጋጭ ይሆናል። ሆኖም ከቢድዓ ሰው መራቅ የቢድዓን ሰው ማግለል ራሱን የቻለ ስርዓትና ሁኔታዎች አሉት። መማሩን በተመለከተ የተወሰኑ ዕለሞች ያለበት ቢድዓ ከባድ ካልሆነ ወደ ቢድዓውን የሚጣራ ካልሆነ የሚማረው አካለም ቢያንስ ዐቂዳውን ጠንቅቆ ካወቀ ከአቂዳ ውጪ ያሉ ነገሮችን እሱ ጋ ቢማር አቂዳውን ዲኑን እስካልጎዳበት ድረስ መማር ይችላል ሲሉ፣ የተወሰኑት በፍዝም መማር አይቻለም ብላ አይቻለም። የሚሉት እሱ ጋ መማር የቢድዓ ሰዎችም ቁጥር ማብዛት ነው፣ ምንም የማያውቁ ሰዎችም እሱ እንዲታለሉ እና ግራ እንዲጋቡ ማድረግ ነው የሚል ምክንያት ነው የሚያቀርቡት። እንዲህ አይነት አቋም ከነበራቸው ዑለማዎች መሃል ታላቁ ኢብኑ ዑሰይሚን ረሕመሁላህ ተዓላ ይገኙበታል። ኢማሙ ማሊክ ረሒመሁላህ ተዓላ ከአራት አይነት ሰዎች መማር እንደማይገባ ጠቅሰዋል። አንደኛው ሞኝና ግዴለሽ ከሆነ ሰው መማር አይቻልም። ከሁሉም የሚበልጥ የሐዲት እውቀት እሱ ጋንኳ ቢኖር። እንደዚሁ ደግሞ ሙብተዲዕ ሆኖ በዲን ላይ አዲስ ነገር የሚፈጥር ሆኖ ሰዎችን ወደ ቢድዓው ከሚጠራ ሰውም መማር ሐዲት መዘገብ አይቻልም፣ ዒልም መማር አይቻልም። በንግግሩ ከሚዋሸ ሰውም ዒልም መማር አይቻልም። ሐዲት ላይ ይዋሻል ብዬ ባልጠረጠር እንኳ ንግግር ላይ የሚዋሸ ከሆነ ከሱ መማር አይቻልም። እንደዚሁ ደግሞ ዒባዳ ላይ ዲን ላይ ጠንካራ የሆነ ነገር ግን የሚናገረውን ጠንቅቆ የማያውቅ ከሆነ ሰውም መማር አይቻልም። በላል ኢብኑ ዑሰይሚን ይሄን አስመልክተው ተማሪ ሙብተዲዕ የሆነ ስሜቱን የሚከተል ሰው ጋር በጭራሽ ሊማር አይገባውም። አረብኛ ቋንቋን ነህውን ሚያስተምረው ሰው እንኳ ቢያጣ እንዲህ አይነት ሙብተዲዕ ሰው ጋር መማር የለበትም። አላህ መውጫን ያብጅለታል። ምክንያቱም እንዲህ አይነት ቢድዓ ያለበት ሰው ጋር መማራችን አስተማሪው ራሱ በራሱ እንዲደነቅና እንዲታለል ያደርገዋል። ሌሎች ሰዎችም እንዲፈተኑና ግራ እንዲጋቡ ያደርጋል። ብዙ ሰዎች እሱ ጋር የመጡም ሊማሩ ዲናቸውንም ሊጠይቁ ይችላሉ። ብዙ አላዋቂዎች የአቂዳና የነህውን ልዩነትም አያውቁም። አንተ የምትማረው ነህውን ቢሆንም እነሱ የመጡ ስለ አቂዳም ሊጠይቁ ይችላሉ። በተለይ መፍተዲዕ የሚባለው ሰው ምላሰኛ ከሆነ ሐቅን በአጥል ማስመሰል የሚችል ከሆነ በንግግሩ ሰዎችን የሚማርክ ከሆነ እሱ ጋር ቁጭ ብሎ መማር ተገቢ አይደለም። ምክንያቱም ነብይ ሰላተ ወሰለም ከገለጻም ድግምት አለ ብለዋል። በንግግሩ የሰዎች አእምሮ ላይ ስህር ሊሰራ ይችላል። ቢድዓውን ልንቀበለው እንችላለን። ስለዚህም ወፍሰዲያ ከሆነ ሰው ከመቀመጥና ከመማር ራቅ ማንኛውንም አይነት የትምህርት ዘርፍ ከሱ አትማር፣ ምክንያቱም ማሩ ላይ መርዝ ሊቀላቅል ይችላልና በለዋል። ራሒመሁ ላሁ ራሕመተን ዋሲዓ እዘን። በዚህ አስተያየት መሰረት የተኛው መልኩ ሙብተዲዕ የሆነ ወደ ቤዳም የሚጣረሰው ጋር መማር ተገቢያ አይደል። ይህ እንዳለ ሆኖ የተወሰኑ ዑለማዎች አማራጭ ከጠፋ የአቂዳ ምንነት ለይቶ ካወቀ አስተማሪውም ወደ ቢድዓ የማይጣራ ከሆነ ሌሎች ሱና ላይ ያሉ አስተማሪዎች ጋ የማይገኝን እውቀት ቢድ ቢድዓ ያለበት ሰው ጋር ቢማር ችግር የለውም ብለዋል። ላኪን ሸርጡ ለሐጃ መሆን አለበት። ሌላ ሰው ጋር ይሄን እውቀት ካላገኘ ይህ ሙብተዲዕም ወደ ቢድዓ የማይጣራ ከሆነ ተማሪው የአቂዳ ምንነት አስቀድሞ ጠንቅቆ ካወቀ ነው። እነዚህ ሸርጦች ከተሟሉ ቢድዓ ያለበት ሰው ጋር ከዓቂዳ ጋር ግንኙነት የሌለውን ትምህርት ቢቀስሙ ችግር የለውም። ከነበሩ ዑለሞች አልባኒ ረሒሞሁ ላ ተዓላ፣ አሁንም ያሉ ሼክ ሷሊሕ አልፈውዛን እንዲህ አይነት አቋም አላቸው። ላኪን ተገዶም ወፍተዲጋ የሚማር ሰው የአቂዳ በቂ እውቀት ያለው መሆን አለበት፣ ሐቅና ባጥሎን እንዳይከላቅልበት። እህን አማራጭ ካለ አለማድረግ ነው። አማራጭ ከጠፋ ማድረግ ይቻላል። ከላይ የተጠቀሱ ሸርጦች ከተሟሉ ቁርአንን፣ ሐዲትን ለመረዳት ወሳኝ የሚባሉ ሌሎችንም ለማስረዳት አስፈላጊ የሚባሉ በተለይ ዳዕዋ ላይ ማስተማር ላይ የተሰማሩ ሰዎች ሊያውቋቸው የሚገቡ የእውቀት አይነቶች አሉ። ነህውና፣ ሰርፍ፣ ሌሎችም ኡሱል የሚባሉ ነገሮች እነዚህን ማስተማር የሚችል ሱና ላይ ያለ ሰው በአቅራቢያ ከሌለ ሩቅም ቢሆን ሄዶ መማር ካልተቻለ እነዚህን ማስተማር የሚችል ነገር ግን ቢድዓ ያለበት ሰው ካለ አቂዳን ጠንቅቀው ካወቁ እሱ ጋር መማር ይቻላል። ላኪን ሙብተዲዕ ጋር በመማር ሊመጡ የሚችሉ ጉዳቶች አሉ። እነዚህም በተቻለ ያክል ለማስቀረት ለመቀነስ ጥረት ከማድረግ ጋ ቢድዓ ያለበት አስተማሪ በራሱ እንዳይደነቅ ማድረግ፣ ሌሎችም ተታለው ሁሉንም አይነት ትምህርት እሱ ጋር እንዳይማሩ ማድረግና ችግሩን መቀነስ ተገቢ ነው። ኢብኑ ተይሚያ ረሒመሁላህ ተዓላ ሙብተዲዕን መራቅ እሱን ሙሉ በሙሉ ማግለል ያለው ጠቀሜታና ጉዳት መታየት አለበት። እሱ ሙሉ በሙሉ ማግለልና ከሱ መራቁ ምንም ጠቀሜታ ከሌለው፣ ከሱ ጋር በተወሰነ መልኩ በመቅረቡ የሆነ ጥቅም ካለ ጥቅምና ጉዳትን አነጻጽረን ጠቀሜታው ያመዘነውን እናደርጋለን ያሉበት ሰፊ ንግግር አላቸው። ከዛ ሚዛናዊ መሆንና ጥቅምና ጉዳትን ያነጻጸሩ መሄዱ ተገቢ ነው። ጀማሪ የሆነ ሰው ዓቂዳውን ጠንቅቆ ያላወቀ ሰው ሙብተዲዕ ከሆነ ሰው ሊማሩዋ ይገባ ዓቂዳዊ የተስተካከለን አስተማሪ የሚያገኝበትን ዕድል እንዲፈጥርለት አላህን መለመን አስባቡን ማድረስን። ሌላኛው ጥያቄ፣ አባትና እናቴ ዱዓ ሲያደርጉ ፉላን መጀን ይላሉ። አትበሉ ሽርክ ነው ስላቸው ትንሽ ወደ ትልቅ መሸሽ ያለነው ይሉኛል። ምን ማድረግ ነው ያለብኝ? ዱዓ ማድርጎልኝ የሚል ነስአሉላህ ያህዲየና ወያህዲየ ጀሚዕል ሙስሊሚን ኢነሁ ዓላ ኩል ሸይኢን ቀዲር። አላህ ተባረከ ወተዓላ በማንም መጀና ይባል። እንደዚሁ ደግሞ የሰው ልጆች በሙሉ መሸሽ ያለባቸው ወደ አላህ ብቻና ብቻ ነው። ፈፊሩ ኢለላህ ተብሏል፣ ወደ አላህ ሽሹ ተብሏል። ጠብቀኝ ምንለው፣ ደረሰልኝ፣ ከጭንቅ አውጣኝ የምንለው አላህን ብቻ ሊሆን ይገባዋል። ከአላህ ውጭ ያለን አካል በአቅራቢ የሌለን ሊረዳን የማይችልን አካል ማንም ይሁን ማን ደረሰለኝ፣ ጠብቀኝ ብለን አንጠራ ያደነናል ብለንም በውስጣችን ልናምን አይገባም። ይህን ያደረገን እንደሆነ ሽርክ ላይ ወድቀናል። ስለዚህ እንዲህ አይነት ችግር ላይ ያሉ ወላጆችን ተስፋ ሳይቆርጡ ተጋግሞ መምከር ነው። በእነሱ እድሜ ያሉ ተውሂድን የሚያቁ ሰዎችን ፈልጎ ማስመከር ነው። ጎን ለጎን አላህ ሂዳያ እንዲሰጣቸው ተውሂድን፣ ሐቅን እንዲያቁ ቀልባቸውን አላህ እንዲመልሰው ዱዓ ማድረግ። ሌላኛው ጥያቄ በገጠር አካባቢ ቀናቶችን ለይተው ምግብ ያዘጋጁና የሞቱ ሰዎች አላህ ይደርስላቸው ይላሉ። ምግቡ ላይም ዱዓ ያደርጉበታል። ይህ በሸሪዓ እንዴት ይታያል የሚል ጥያቄ ነው። አጅሩ ለማች ዘመዶቻችን እንዲሆን ብሎ ምግብ ሰርቶ ለሚስኪን ማብላት ለሞቱ ሰዎች ሊጠቅማቸው ይችላል። እንደዚሁ ለማቾች ዱዓ ማድረግም ሊጠቅማቸው አጅሩ ሊደርስላቸው ይችላል። ወላክን ቡና አፍልቶ ምግብ ሰርቶ ያንሳት ብቻ እየጠበቁ ዱዓ ማድረግ ዲኑ ላይ ደሊል የለውም፣ ድርጊቱ ቢድዓን። እንደዚሁ ደግሞ የሚያዘጋጁት ምግብ የሚያፈሉት ቡና ራሱ ይደርሳቸዋል ብለው ከሆነ የሚያስቡት ተሳስተዋል። ወይም ሩሓቸው መጥቶ ይጠጣል ብለውም ከሆነ የሚያስቡት ተሳስተዋል። የአኼራ ሕይወት ራሱን የቻለ ለየት ያለ ህይወት ነው። አንድ ሰው ከሞተ በኋላ ከሞቱ በፊት ዱንያ ላይ ይመገበው የነበረውን ምግብ አይመገብም፣ አካሉ በስብሱ፣ ሩሑ የምትኖረውም ለየት ያለ መኖር ነው። ምን ዓይነት መኖር እንደሆነ ከይፍያውን አናቀውም ቀይብን። ስለዚህ ቡና ሲፈላ ምግብ ሲዘጋጅ መጥተው ይበላሉ፣ አሊያ ደግሞ ምግቡ ራሱ ይደርስላቸዋል ብለው ማመን ያለ እውቀት መናገር ነው። ዱሃና እስትክፋር እንደሚደርሰው ሁሉ ሌሎችም መልካም ስራዎች አጅራቸው ይደርስላቸዋል ያሉ በርካታ ዕልሞች አሉና እና ለአንድ መዋስ ዘመዳችን እይተን የተቸገረ ሰው ምግብ ብናበላለት፣ ሸጠቃ ብንሰጥለት አጅሩ ይደርሰዋል። አማ እዚህ ጥያቄ ላይ በተነሳው መልኩ ምግብ አዘጋጅቶ ለማች ደረሰው ማለት ምግቡ ላይ ዱዓ ማድረግ ተገቢ አይደል፣ ደሊል የለውም ከነብይ ዓለይሂ ሰላም ሱና ይጋጫ። ዱዓ ለማድረግ የግድ ምግብ መቅረብ የለበትም። እንግዲህም ለማች ዱዓ ማድረግ እስትግፋር ማድረግ እንችላለን። ዱዓ ምግብ ሲቀርቡ ብቻ ማድረጉ ዲን ላይ አዲስ ህግ ማውጣት ነው የሚሆን ነብይም ይሁን ሱሐቦች ያላደረጉት ተግባር ነውና። ሌላኛው ጥያቄ እኔ የባለቤት የሁለተኛ ምስት ነኝ። ከመጀመሪያዋ የወለዳቸው ልጆች በመካከላቸው የሆነ ችግር ከተከሰተ በአንቺ ምክንያት ነው እያሉ ሰላም አሳጡኝ። በዚህ ምክንያት እንዲፈታኝ ልጠይቀው ወይስ ምን ላድርግ? ምን ይመክሩኛል? የሚል ጥያቄ ነው። እነሱ እንዳሉት በትክክል በእነሱ መሀል ጸብ እንዲፈጠር ሰበብ ሆነስ ከሆነ እንዲህ አይነቱ ድርጊት መታቀብ፣ ለአንቺ ሰላምን እንደምትመኙ ለእነሱም ሰላም መመኘት ይጠበቅብሻል። አማ አንቺ ምንም ያጠፋሽው ጥፋት ከሌለ እነሱ ጉዳይ በእነሱ መሃል ጣልቃ ሳትገቢ የግልሽን ኖሮ ከሆነ የምትኖሪው እነሱ በአንቺ ሰበብ ነው ብለው በተደጋጋሚ ቢናገሩም አላህ ዘንድ አንቺን የሚያስወቅስ ነገር የለም። እነሱ ራሳቸው ትዳሩን ሳይፈልጉት ቀርተው የተለያዩ ችግሮች ሲገጥሟቸው ችግራቸውን ከሁለተኛ ትዳር ጋር ሊያያይዙ ይችላሉ። አላህ ተባረክ ወተዐላ ወላተዜሩ ዋዜረቱን ውዝረ ኡኽራ ብላ አንዱ ያጠፋው ጥፋት ሌላው ላይ በጭራሽ አይጫን። ከዚህ አንቺ ምንም ያጠፋሽው ጥፋት ከሌለ ባለቤትሽ የቀድሞ ቤተሰቦችን እንዲጠላ ካላደረግሽ ያላደረጉትን አድርገዋል ብለሽ ካልነገርሽ ከእነሱ ያለሽ ግንኙነት ጥሩ ከሆነ የእነሱ ማውራት ምንም ሊበግርሽ አይገባ። እንደ አይነቱ ነገር ከሰፋና ውስጥን የሚረብሽ ከሆነ እነሱን በግልጽ መምከር ከአባታቸው ጋር በማያጋጫቸው መልኩ እንደዚህ አይነት ነገር እንዳለና ውስጥሽን የረብሸሽ እንደሆነ በመንገር ምናልባትም እሱ ወደ ሁለተኛ ትዳር ከመግባቱ በፊት ያደርግላቸው የነበሩ አንዳንድ ነገሮችን አጉድሎ የችግሩ መነሻ እሱ ሊሆን ይችላል። በአንቺ በኩ እንደ አይነት ጥቆማ ከደረሰው ማስተካከል የሚችላቸው ነገሮች ሊኖሩ ይችላል። በኢፍሳድ መልኩ በማጣላት መልኩ ሳይሆን እንዲህ አይነት ችግር እያየሁኝ ነው፣ አንተ ማስተካከል የምችለው ነገር ካለ አስተካክል ብሎ ማሳወቁም መፍትሄ ላይ ሆነ። ስለዚህ እነዚህ ነገሮችን አድርጎ ማስተካከል ችግሩን መቀነስ እየተቻለ ለፍቺ መቸኮሉ ተገቢ አይደል። ፍቺ በዲናችን የተጠላን በቂ ምክንያት ከሌለ መፍታት ፍቱኝ ማለት ተገቢ አይደል። ለሁሉም ባለ ትዳሮች መግባባትን መቻቻልና